ደስ የሚያሰኝ አይነት መረጃን ይዞ ወጥቷል ቢቢሲ። ቢቢሲ ይዞት የወጣው ይሄ መረጃ ዘመኑን ማለትም አሁን ያለውን የእንግሊዝ ፕሪምየር ሊግ የውድድር ዓመት የቆሙ ኳሶች ፋሽን የሆነበት የቆሙ ኳሶች ማለት ከማዕዘን ምት፣ ከቅጣት ምት ከእጁር ወራ የሚገኙ የግብ ዕድሎች ወደ ጎልነት በብዛት የሚቀየሩበት አልሆነባችሁም ብሎ ነው የሚጠይቀው ቢቢሲ። እናም እንደዛ ከሆነ ብሎ ከተሰማችሁ እስኪ ይህንን የቁጥር መረጃ ጀባ ልበላችኋልና አስቀመጠው። አዳዲስ ሪከርዶች እየተሰበሩ እንደሆነ ከዚህ በፊት ሆኖ የማያውቅ ነገር እየሆነ እንደሆነ ቢቢሲ በጥልቅ የሆነ የቁጥር መረጃ ይዞት ወጥቷል። ይህንን ቢቢሲ ይዞት የወጣውን ሲዝን ኦፍ ሴትፒስ የሚለው ነገር ማለት ነው። እንዴት ነው ኦፕን ፕሌይ ከክፍት የጨዋታ እንቅስቃሴ ጎል ማስቆጠር በደንብ ድሮፕ ለምን አደረገ? እንደ ድሮው አደለም። አብዛኞቹ ጎሎች አሁንም ከክፍት የጨዋታ እንቅስቃሴ እኮ ይቆጠራሉ። ነገር ግን የምናወራው ስለ ሬሾ ነው አደለም? ከቆሙ ኳሶች የሚገቡ ጎሎች እና ከክፍት የጨዋታ እንቅስቃሴ የሚገቡ ጎሎች ምጣኔያቸው ሬሾውን ስታዩ አሁንም ያኛው ይበልጣል። ግን ይበልጥበት የነበረው ሰፊ ልዩነት ግን ጠበበ። በክፍት የጨዋታ እንቅስቃሴ መቶ ጎል ገብቶ ከቆሙ ኳሶች አምስት ጎል ይገባ ከነበረ ዘጠና አምስት ልዩነት አለው። አሁን ግን እንደዛ አደለም ልዩነቱ። አጠቃላይ በፕሪሚየር ሊጉ ከሚገቡ ጎሎች የቆሙ ኳሶች የሚወስዱት ድርሻ ከዚህ በፊት ሆኖ ከማያውቀው በላይ የከዚህ በፊቱ እንትን በደንብ በጣጥሶት ሄደ ማለት ነው። አሁን እያንዳንዳቸው የፕሪሚየር ሊግ ክለቦች ዘጠኝ ዘጠኝ ጨዋታዎችን ተጫውተዋል። ሀያ ናቸው፣ ዘጠኝ ዘጠኝ ጨዋታዎችን ተጫውተዋል በእንግሊዝ ፕሪሚየር ሊግ ከዛ ከነዚህ ዘጠኝ ዘጠኝ ካደረጓቸው ጨዋታዎች ከቆሙ ኳሶች አንዳንዶቹ የቁጥር መረጃዎች ላይ ፍጹም ቅጣት ምትን አይቆጠርም ይላሉ። ስለዚህ ከቆሙ ኳሶች ስንል ማዕዘን ምትን፣ ቅጣት ምትን፣ የእጅ ውርወራን ነው በዋናነት እያነሳን ያለ ነው። ስለዚህ እስካሁን ድረስ በእነዚህ ዘጠኝ ዘጠኝ ጨዋታዎች የተቆጠሩትን ጎሎችና ጎሎቹ የተቆጠሩበትን መንገድ ካየን የውድድር ዓመቱ ስሙ መሆን ያለበት ሲዘን ኦፍ ሴት ፒስስ ነው ይላል። በዝቶብኛል ከከዚህ በፊቱ አንጻር ሳየው እንትን ብለዋል። ስለዚህ በረጅም የጎን ውርወራዎችን መወርወር፣ ቅጣት ምቶችን፣ የማዕዘን ምቶችን ወደ ጎልነት መቀየር አሁን ልክ ይህንን ስናወራ በአብዛኛው የሚያደምጠን ሰው በእርግጠኝነት ነው የምነግርሽ፣ ስለ አርሰናል የምናወራ ሊመስለው ይችላል። ምክንያቱም አርሰናል ከቆሙ ኳሶች ጎል በብዛት በማግኘት የተለየ ታሪክ እየሰራ ያለ ቡድን ነው። ስለዚህ ይህንን በምናነሳበት ሰዓት ላይ አርሰናል የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ በአንደኝነት እየመራ ይላል ቢቢሲ እየመራ እስካሁን ድረስ ባደረጋቸው ዘጠኝ የፕሪሚየር ሊግ ጨዋታዎች ከክፍት የጨዋታ እንቅስቃሴ ያገባው አምስት ጎል ብቻ ነው። አይገርማችሁም? ይላል ከክፍት የጨዋታ እንቅስቃሴ አምስት ጎል ብቻ አግብቶ ግን የደረጃ ሰንጠረሹ መሪ፣ ከክፍት የጨዋታ እንቅስቃሴ አምስት ጎል ብቻ አግብቶ ግን በአራት ነጥብ ልዩነት ከሌሎቹ ተጫዋቾች ከሌሎቹ ክለቦች ብልጫ ወስዷል ነው። ስለዚህ እንዲህ እንዲህ ያለውን ነገር ምን አመጣው የሚለውን ነገር ማየት እና በትክክልም ደግሞ የአርሰናል መገለጫ ነው ወይስ በፕሪምየር ሊጉ ሌሎችም ክለቦች እዚህ ጋር ያላቸው ኳሊቲ ጨምሯል? የአርሰናል በጣም በተጋነነ መጠን ስለጨመረ ነው ግን የሌሎቹም ጨምሯል ወይ የሚለውን ነገር ያነሳል። እንዲህ ያለው ነገር የደካሞች መገለጫ የነበረበት ጊዜ ነበር። አቅም የሌላቸው በክፍት የጨዋታ እንቅስቃሴ የግብ ዕድል መፍጠር የማይችሉ በክፍት የጨዋታ እንቅስቃሴ ጎል ማስቆጠር የሚከብዳቸው ክለቦች አብዛኛውን ትኩረታቸውን ምን ያደርጋሉ? የማዕዘን ምት ላይ የቆሙ ኳሶችን፣ ቅጣት ምቶች ላይ፣ በረጅም የሚወረወሩ ምናምን ተደርገው ይወሰድ ነበር በዙ በእንግሊዝ ፕሪሚየር ሊግ አሁን ነው የጉብዝና መለኪያ ተደርጎ ደግሞ እንደገና እየተወሰደ ያለ ድክመት እንደ ድክመት በፊት የማቃት ሲያቀትሽ የፈጠርሽ ጉብዝና የሚባለው በክፍት የጨዋታ እንቅስቃሴ የሚደረግ ነገር ነበረ። ቆመ ኳስ ኮ ያገባው ምናምን ነበረ ነው። ይሄ በቃ ኦልድ ፋሽን ነው። በቃ ቅድም እንዳልኩት ነው፣ በለው ደግሞ የምመጣቅሰው እሱን። ይሄ ከማቃት የሚመጣ ነገር አለ በክፍታት ሲው። ስለዚህ በቆመ ኳሶች ለመጠቀም ትሞክር። እንዲህ ያለውን ነገር አብዝቶ ይዞ ደግሞ የሚታወቀው ስቶክ ሲቲ ስለነበረ በስቶክ በሚባለው የእንግሊዝ አካባቢ በተለይ ዝናባማ በሚባልበት ወቅት እና ምሽት ላይ ስቶክ ሲቲ እንደነዚህ ያሉት ነገሮቹ በደንብ አድርገው ያዋጡት ነበረ። ስለዚህ ሶስት ነገሮች ይነሳሉ። አንድ ፑርሊ ኢኩዊፕድ ሲሆን አንድ ቡድን ያ ማለት ስብስቡ ያን ያህል አሪፍ ሳይሆንለት ሲቀር የሚያረገው ተደርጎ ነው የሚወሰደው። ሁለት ከክፍት የጨዋታ እንቅስቃሴ ግብ ዕድል መፍጠር ጎል ማስቆጠር የአቅሙ ውስንነት እንዳለው ሲያምን፣ ሶስት ዘለግ ዘለግ ያለ ቆመት ያላቸው ተጫዋቾች ካሉት ክሮሶች በማብዛት ጎል ለማስቆጠር ምናምን የሚሞክር ነው። በሌላው መንገድ ይቅርብኝናል፣ በሚገባ ይከላከላል፣ ከዚያ በዚህ መንገድ ጎል ያስቆጥራል። አሁን እስ ነው ይሄን እንደዚህ ነበር። እንግሊዝ ፕሪሚየር ሊግ ከስቶክ ሲቲ ጋር ምናምን ያነጻጽሩሻል አልኩ። በዚህ በበዛት እነሱ ስለሚታወቁ ማለት ነው። ግን ታክቲክ የእግር ኳስ የጨዋታ ታክቲክ በየዘመኑ የየራሱን መልክ የየራሱን ገጽታ ይዞ ደግሞ ይመጣል። አሁን ሰነፎች አይደሉም ይሄንን የሚያደርጉት አሁን ጎበዞች ይሄን ማድረግ አይችሉም። በጣም ካልጎበዝሽ በስተቀረ ለምሳሌ ሶስት ክለቦች ናቸው እስካሁን ድረስ ከማዘን ምት ጎል ያላገቡት አንደኛው ሊቨርፑል የአምና ሻምፒዮን ሆኖ በአርሰናል በሰባት ነጥብ እየተበለጠ አርሰናል ለምን በሰባት ነጥብ በለጠው? ሊቨርፑል በሰባት ነጥብ ለምን አነሰ ስቲ ሊቨርፑል እንደ አርሰናል ከማዕዘን ምት ጎል ማግባት አለመቻሉ ከሚጠቀሱት ምክንያቶች መካከል አንዱ ነው። ስለዚህ የእንግሊዝ እግር ኳስ ላይ ይሄንን ማድረግ መቻል አሁን እንደ ስቶክ ሲቲ የሚያስጠቀስ ሳይሆን እንደ ጠንካራ ዘመኑ የሚፈልገውን ነገር ይዞ እንደመገኘት አንዱ የነ አርኔ ስሎት እኮ የሚባለው ነገር ምንድን ነው? ፍሎሬን ቪርስን ጎበሰጫች ስላልሆን አይደለም። የእንግሊዝ እግር ኳስ የሚፈልገውን ነገር፣ በተለይ የአሁኑ የእንግሊዝ እግር ኳስ የሚፈልገውን ነገር ከማሟላት አንጻር የሆነ የሆነ ነገር ጎደለው እንጂ ልጁ እኮ ኳሱን ይችሏል በደንብ። ግን ኢሴ ፐርፌክት ፊት ለእንግሊዝ ፕሪሚየር ሊግ አይደለም። ማርክ ጉሄን የምታስፈርሙ እንዳይሆን ምናምን። ሊቨርፑል አሁን የጎደለው ኤሪያል ድዌሎችን ማሸነፍ ነው። እንደነዚህ አይነት ኳሶችን እየገጨ እንደ ጋብርኤል ማጋለሽ የሚያደርግ ነገር ነው። ስለዚህ የአየር ላይ ኳሶችን ዶሚኔት ሊያደርግልሽ የሚችል ከማዕዘን ምት ጎል ልታስቆጥሪ፣ ከማዕዘን ምት ጎል እንዳይገባብሽ ሊያደርግ የሚችል ሰው ነው መፈረም ያለበት ግ ማርክ ጉሄዚ ላይ ብዙም አይደለም ምናምን ተብሎ ኮ የሚሞከረው ሲታይ የእንግሊዝ ፕሪሚየር ሊግ ሌላ መልኩ ውስጥ ስለገባ ነው። የቀደመው ዝውውራቸውን የምናሄ ሰው አሁን ያለውን ዝውውር ደግሞ እንዲያስቡበት የምንመክረው በዚህ ምክንያት ነው ይላሉ። ዞሮ ዞሮ በእንግሊዝ ፕሪሚየር ሊግ እስካሁን ድረስ እያንዳንዳቸው ክለቦች ባደረጓቸው 99 ጨዋታዎች 241 ጎሎች ገብተዋል፣ 45ቱ ከሴት ፒስ የተገኘ ነው። ከማዕዘን ምት ብቻ ሴት ፒስ ስልሽ ቅጣት ምቱን ሳይጨምር ሴት ፒስ ስልሽ የጁር ወራውን ሳይጨምር ከማዕዘን ምት ብቻ 45 ጎል ገብተዋል። ይሄ ማለት በዘንድሮ የውድድር ዓመት እስካሁን ባየናቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች አስራ ዘጠኝ በመቶ ጎል የገባው ከኮርና ነው። ፈዞ መቅረት ያንቺ ፈንታ ነው። ዘመኑ ይህንን ፈልጓል። ግን ዘመኑ የፈለገውን ነገር ይዞ መጥቷል። አርሰናል ማለት ነው። ታደንቅ ያለሽ እንጂ አትወቅሽ። አስራ ዘጠኝ በመቶ የፕሪሚየር ሊጉ ጎሎች ከማዕዘን ምት የተገኙ ናቸው። ይሄ ባለፉት ጊዜያቶች ነበረ ወይ ብቲ ነው በኮምፒቲሽኑ ታሪክ እንደዚህ ያለ ድርሻ የማዕዘን ምት ጎል ኖሮት ማቅ ለምሳሌ በ2010/11 1063 ጎል ገብቷል፣ 151ዱ ናቸው ከማዕዘን ምት የተቆጠሩት። ይሄ ማለት 14 በመቶ ነው። በ1994/95 1195 ጎሎች ገብተዋል፣ 169 ነው ይሄም 14 በመቶ ነው። በ2022/23 1084 ጎሎች ገብተዋል፣ 151ዱ ከማዕዘን ምት ነው። ይሄ ማለት ወደ 13.9 በመቶ ማለት ነው። የአሁኑ 19 በመቶ ደረሰ። ገና ደግሞ በዚሁ መንገድ በደንብ አድርጎ ይቀጥላል ነው ከማዕዘን ምት ብቻ አርባ አምስት ጎል ገብቷል ካልን ሌሎቹ ደግሞ ሲጨመሩስ፣ ከቅጣት ምት ሶቦስ ላይ አጠቃላይ ከጁር ወራ የጁር ወራ ኳሶች ሲላኩ ገጭቶ ማስገባት። የጁር ወራ ራሱ አሁን እንዴት እንደተለወጠ በደንብ ነው የተለወጠ። በተለይ በረጅም አሁን ማንቸስተር ዩናይትድ አይተሹ ከሆነ እንትናን ለዛ እያዘጋጀው ነው ማለ ፖርቹጊዙ ልጅ እሱ ነው የሚወረውረው ረጅም ኳስ። እና ዚ አትሌቲክ ላይ ጽፈው ነበረ ዳሎትን ማለት ጽፈው ነበረ ማንቸስተር ዩናይትድ ይሄ የሎንግ በረጅም የሚወረወሩ የእጅ ወራዎችን ከመጠቀም አንጻር ዲየጎ ዳሎትን እያዘጋጁ ይመስላል። ብዙዎቹ የእንግሊዝ ፕሪምየር ሊግ ተሳታፊ ክለቦች ላይ የሚወረወሩት የእጅ ኳሶች በጣም የሚያስፈሩ የተለዩ ሆኗል፣ አደገኞች ናቸው። እሱም ግን በተወሰነ ጊዜ በፊት አይ ቲንክ ለስቶክ ሲቲ ሌላ እንደገና በጣም ማስታውሰው ደግሞ ሊቨርፑልም የእጅ ወርወራ አሰልጣኝ ሁሉ ለብቻው ቀጥሮ ነው። በዚህ የውድድር ዓመት በጣም የተለየ ጎል ያገባው ምናምን ተብሎ ጎሜዝ ነበር መሰለ የሚወረውረው። አምና ነው ካቻምና ብቻ የሆነ ዓመት ላይ እንደዚህ ነበር። ዘንድሮ እኮ ሊቨርፑልም ልክ እንደ አርሰናል የቆሙ ኳሶችን የሚያሰለጥንለት ሰው እኮ ቀጥሯል። ግን አልሆነም። ብዙ ሰው የሆኑ ቀሱልን ምናምን እያሉ ነው። ለማንኛውም አርባ አምስት ጎል ከማዕዘን ምት ገብቷል። ከዛ ውጪ የቅጣት ምትን ምናምን ፔናሊቲውን ብቻ ስታወጭው ወደ ሀያ ስምንት በመቶ የፕሪሚየር ሊግ ጎሎች የገቡት ከቆሙ ኳሶች ነው። ይህንን ዘመን ሲዝን ኦፍ ዘ ሴት ፒስ ብትይው ምንድን ነው ስህተት የሚሆነው ሆኖ ያቅማ ይህም በጣም በጣም በጣም ብዙ ነው። በፕሪሚየር ሊጉ ባለፉት አስር ዓመታት እንደዚህ ያለ እንደዚህ ያለ ሲግኒፊካንት የሆነ ጭማሪ ከቆሙ ኳሶች ተፈጥሮ አያውቅም ነው እየተባለ ያለው። ሳምን የቆሙ ኳሶች 27.8 በመቶ ጎሎች ድርሻ ነው ወስደው አቬሬጁን ከ2015/16 ወደዚህ ያለውን 2025/26 ማለት ያለፉትን አስር ዓመታት ብትወስጂና አማካዩን ብታወጭው 21 በመቶ ነው። አሁን ግን ወደ 28 በመቶ ደረሰ፣ ተለውጧል። ፍላጎት ተቀይሯል። ጉብዝናን የምታሳይበት ነገር ሆኗል። ከዛ ላይ እንግዲህ የእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥ መሪ አርሰናልን ብትወስጂ፣ ከሁሉም በላይ ደግሞ አርሰናል በጣም ቀዳሚ ይሆናል። ምክንያቱም ከቆሙ ኳሶች በጣም በተደጋጋሚ ብዙ ጎል እያገባ ያለው አርቴታም የተለየ ትኩረት ሰጥቶ እዚህ ላይ እንዲሰራ እያደረገ ያለው በዚህ ነው። ኒኮላ ጆቨ የሚባሉ ሰው ቀጥረዋል። ከአራት ዓመት በፊት ይህንን ዝግጅት አድርገዋል። አሁን በደንብ በደንብ አድርገው በቃ ይቀምሟታል እንጂ አሁን መሰረታዊ የሚባለውን ነገር ያውቁታል። የአርሰናል ተጫዋቾች እንዴት የማዕዘን ምትን እንዴት የቅጣት ምትን መከላከል እንዳለባቸው፣ አዘሴም ታይም ደግሞ እነሱ ሲያገኙ የቅጣት ምትና የማዕዘን ምት እንዴት ጎል ማስቆጠር እንዳለባቸው ኒኮላስ ጆቨር የሚባለው ሰውዬ ከአራት ዓመት ወዲህ በደንብ አድርገው አርሰናሎችን አዘጋጅተዋል። አርሰናል ከማዕዘን ምት ከ2023/24 የውድድር ዓመት ወዲህ 37 ጎሎችን አስቆጥሯል። ይሄ በእንግሊዝ ፕሪሚየር ሊግ ካሉ ክለቦች ጋር ብቻ ሳይሆን በሌሎችም የአውሮፓ ሊጎች ላይ ካሉ ክለቦች ጋር ቢነጻጸር ከሁለተኛው በ11 ይበልጣል። ይሄ በጣም ሰፊ ልዩነት ነው። 26 ለ37 ናቸው። አርሰናል አንደኛ ነው። ካልም ቦርሽያ ሞንሽግላድባህ 26 ጎል አለው ከ23/24 ወዲህ ከማዕዘን ምት። ኢንተር ሚላን 25 አለው። ባየር ሊቨርኩሰን 24 አለው። ቶተናም 24 አለው። ስለ ከሁሉም ከአውሮፓ ክለቦች ሁሉ የተሻለው እንኳን ከፕሪሚየር ሊጉ ነው። ከፕሪሚየር ሊጉ ስታይ አሁን ከቦርሻ ሞንቸ ግላድባህ ጋር ራሱ አንደኛ ና ሁለተኛ ሆኖ ከተቀመጡት ጋር ራሱ የአስራ አንድ ጎል ልዩነት አለ ማለት ነው። እና በአንደኛ ና በሁለተኛ መካከል ያለው ርቀትም በጣም ሰፊ ነው። አዎ፣ አሁን በቃ፣ ስለዚህ አሁን ምንድን ነው ክለቦች በፕሪሚየር ሊጉ በደንብ ኮምፒት ማድረግ የሚፈልጉ ከሆነ ሁለቱን አጣምረው በሄዱ አሪፍ ነው ግን ደግሞ ከቆሙ ኳሶች እንደዚህ ጎል የምታስቆጥርበት ሌላ መንገድ ግን መፈለግ አለብሽ ተብሎ ነው የሚጠበቀው። እንግዲህ ታክቲካል ሴትፕሽን ማስተካከል፣ የተጫዋቾችሽን ኮንዲሽኒንግ እዛ ላይ በደንብ መስራት እንደሚጠበቀው ሁሉ ለምሳሌ ኢብሪሺ የዚህ ያገባው ጎል ክሪስታል ፓላስ ላይ አይደለም ከቅጣት የምትተመታ ማጋሌሽ ገጨው መታና የቁም መቀስ የምትበይ ያገባው። እንደዚ አይነት ነገሮች አሉ እና በሌሎች የአውሮፓ ሀገራትስ ላይ ይህንን ስቲ ለምሳሌ በእንግሊዝ ፕሪሚየር ሊግ የማዘን ምት፣ በቡንደስሊጋው፣ በሴሪኦ፣ በላሊጋው ና በፈረንሳይ ሊጋ አንድ ስቲ እዛም ላይ ለምሳሌ የእንግሊዝ ፕሪሚየር ሊግ ኦልሞስት 19 በመቶ አለን ከማዘን ምት የሚገኘው ጎል፣ በጀርመን ቡንደስ ሊጋ 18 በመቶ። በአውሮፓም ይሄ መልክ እየመጣ ነው የሚለውንም ነገር አብሮ ያሳያል ልልሽ ፈልጌ ነው። በጣም የሚገርም ነው። አሁን በዚህኛው የውድድር እንደዚህ ግን ግን እስካሁን በታየው ነገር ግን ከሌሎች የውድድር ዓመታት በሙሉ የተለየ ብልጫ የታየበት ነው የቆመ ኳስ አጠቃቀም። እንደውም የሚነገረው ነገር የቆመ ኳስን ወደ ጎልነት መቀየር ብቻ ሳይሆን የአንድ ቡድን ጥንካሬ ያንን የቆመ ኳስ የሚከላከልበት መንገድን በራሱ በጣም ትልቅ አስተዋጽኦ ያለው ነው አሁን አርሰናል እኮ ይወቀሳል እዚህ ላይ ይመስለኛል ከቆመ ኳስ ጎሎች ያስተናግዳል፣ እና እዛም ላይ ደግሞ ከቆመ ኳስ እሱ ጎል እንደሚያገባው መከላከሉም ላይ በደንብ መስራት አለባቸው የሚል አስተያየቶች ይሰጣሉ። ይህንንም እንሰማለን። ስለዚህ በጣም የተለየ ነው በዚህኛው የውድድር ዓመት የምንሰማው የምናየውም ነገር። ደግሞ ሁሉም ክለቦች እዚህ ላይ የበለጠ ትኩረት አድርገው እየሰሩ ነው። ግን ይሄ መንገድ አዋጥቷል? ግን ተወዳጅ ነው እሱን ነው አሁን ላነሳ የነበረው የፔፕ ጋርዲዮላን አስተያየት ነው። ፔፕ ጋርዲዮላ ከዚህ በፊት የነበረውንም ማንታውን ስታነሳቸው የነበሩ የስቶክሲቲንም ሰዎች ያስታውሳሉ። እንዴት ከቆመ ኳስ አደጋ ሊፈጥር እንደሚችል ይታወቃል። ና በቃ መለያው ሁሉ ሆኖ አርሰናል ባለፈው የውድድር ዓመት ስቶክ ሲቲ ምናምን እየተባለ አዎ፣ ግን ያኔ ኳሳን ሰው ሊናገሩት አዎ፣ ለዛ ነው ለመበሻሸቅ ምናምን ይጠቀሙበት ነበረ። በዛ አይነት መንገድም ሰዎች አስተያየት ይሰጡ ነበር። ግን ግን እንደ አርሰናል ለመሆን ደግሞ ይኸው አሰልጣኝ የቀጠሩ አሰልጣኝ የቀጠሩ ነው፣ ምክንያቱም ጊዜው ይጠይቃል። ያንን ደግሞ ለምሳሌ አርሰናል ና ኒኮላ ጆቨር ቢለያዩ እሱን ለመውሰድ የሚያንሰፈሰፍ ክለብ ብዙ አይሆን እንዴ? በጣም ይሆናል እንጂ፣ በጣም ይሆናል። እና ፔፕ ጋርዲዮላ አሁን የሰጠውን አስተያየት ሳይ ያገረመኝ እኔ አንደኛ፣ ሁሉም አሰልጣኝ የሚያምንበትን ነገር መስራት አለበት። እዛ ላይ ነው ፎከስ የምናደርገው። እኔ የምጠይቁኝ ከሆነ የዋ አይደለውም ከቆመ ኳስ እንዴት ጎል ማስቆጠር እንዳለብን መስራት የለብንም ብዬ አላስበም። እዛ ላይ መስራት አለብን፣ ግን እንደ ምርጫ እንደ ምርጫ የምትጠይቁኝ ከሆነ ጊዜንም ማሳለፈው ከተጫዋቾችም ጋራ የበለጠ ስራ ማከናውነው እንዴት ጥሩ መጫወት እንዳለብን፣ እንዴት በደንብ ማጥቃት እንዳለብን እና በዛ ሂደት ላይ ደግሞ እድሎችን መፍጠርና ጎል ማስቆጠር እንዳለብን መስራት ላይ ነው የበለጠ ፎከስም አደርገው። ስለዚህ ምርጫዬ ከክፍት የጨዋታ እንቅስቃሴ የሚገኙ ጎሎች ናቸው። ግን ይህንን ስል የዋህነኝ ከቆመ ኳስ ደግሞ ምንም ነገር አልፈልግም፣ እዛ ላይ ምንም አልሰራም ማለቴ አይደለም፣ ብሎም እሱም አስተያየት ሲሰጥ ነበር። የፔፕ ጋርዲዮላ አስተያየት ይህን ይመስላል። ምንድን ነው መሰለሽ፣ የኔ አመለካከት የኔ አመለካከት የጋርዲዮላ መንገድ ይታወቃል እኮ ይሄ ነው በቃ። እሱ የሚወደው ይህንን ነው እግር ኳስ መሆን አለበት ብሎ የሚያምነው ይህንን ነው። ቅድም እንዳለው የዋህ ስላልሆነ ማቆም የማይችለውን ነገር አይቃወምም። ስለተቃወመ የሚቆም ነገር ስለሌለ፣ ስለዚህ ምንድን ነው ለእኔ የሚገባኝ በቃ ጋርዲዮላ የራሱ መንገድ አለው፣ አርቴታ የራሱ መንገድ አለው። አርቴታ በመንገዱ ጋርዲዮላን በመንገዱ ግን በተመሳሳይ ሊግ ሲፎካከሩ ለአርቴታ የበላይነቱን ከወሰደበት ለአርቴታ ነው የምናጨበጭበው። ጋርዲዮላ የበላይነት መውሰድ ያለበት በሱ መንገድ ለሚመጡ ተጋጣሚዎች ብቻ አይደለም። እንደኔ ከሆኑት ጋር አጋጥሙኝ የሚባል ነገር የለም ገብቶሻል አይደል ለጋርዲዮላ ምቾት ማለት አሁን የጠቀስሽው ነገር ነው ይሄንን ምቾት የበለጠ ሙሉ የሚያደርገው ከሱ በተቃራኒ እንደውም ፍጹም ተጻራሪ የሆነውን ነገር ይዞ የሚመጣውን አርሰናልንም ማሸነፍ ይችላል አሸናፊው ሀሳብ የማን ሆነ? ነው መጨረሻ ላይ የሚሆነው ይህም ሀሳብ ነው፣ ይህም ሀሳብ ነው። ይህም ይፈቀዳል፣ ይህም ይፈቀዳል። በሁለት በሚፈቀዱ ሀሳቦች መካከል የበላይነትን ለመውሰድ በሚደረግ ትግል የበላይ የሚሆነው በቃ የሚያዋጣው ሀሳብ እሱ ነው ብለው ግር ብለው ሊመጡ ይችላል። አርሰናል በዚህ መንገድ እስካሸነፈ ድረስ እንደ አርሰናል መሆን ነው፣ ሌሎች ክለቦች መፈለግ የሚጀምሩት እንደ አርሰናል እንዴልሁን። ምክንያቱም ያ ሀሳብ እያሸነፈ ነው ወቅት ወቅት አለው። ምልሽ ለዛ ነው የሆነ ጊዜ በፊት መኮነኛ ነው። ቅድም እንዳል ስቶክ ሲቲ የመሰለ ነገር ምናምን ነው። አሁን ግን ኒድስ በቃ የሆነ አንድ ስፔሻል ኳሊቲ ከሌለች በስተቀረ አርሰናል የሚያረገውን ነገር ልታደረገዋ አትችይም። ዩ ሃቭ ቱ ቢ ዌል ፕሪፔርድ። ቅድም እንደተነገረ በብዙ ነገሮች በደንብ ካልተዘጋጀሽ በስተቀረ በመፈለግ ብቻ የሚሆን ነገር አይደለም በመስራት የሚመጣ ነገር ነው። ለካሄም ልፋት ይፈልጋል። ለካሄም የተለየ ኳሊቲ ይፈልጋል። ለካሄም የተለየ ስፔሻላይዝ ያደረገ አሰልጣኝ ተቀጥሮለት ምናምን ምናምን መሰራት መሻል አለበት። ሲሰራ ፓተርኖች አሉት። አንዳንድ የቅጣት ምት እንትኖች አሉ አለ ፓተርኖች ደስ አይሉሽም። አንዳንዶች አሁን አንዴ አየሁት የሴቶች እግር ኳስ ላይ በጣም በጣም በጣም አወናባጅ የሆነ የቅጣት ምት አመታት የመቷል የተጣሉ መስለው እንዴት እንደዚህ ታደርጋለች ምናምን ምናምን ሲሉ የተከላካዮቹ ተጫዋቾች ትኩረታቸው በእነሱ አርጊመንት ላይ ሲሆን፣ ሌላኛው ምታ የምታገባው ጎላል። እንደዚህ አይነት ነገሮች አሉ። ግን ያው የዋህ አደለውም ብሏል ጋርዲዮላ። አሁን የትኛው ይስበናል እኔ እናንቺ ልንለያ እንችላለን። እኔ አሁን የትኛው ነው የሚስብሻ አንቺ? እኔ ጋርዲዮላ ነው የሚስበኝ። የክፍት ጨዋታ እንቅስቃሴ የሚመጣው ደስ ይላል፣ ግን ይህንን ምጠለው አንደኛ መርጠው ከተጣመረ፣ እኔ አሁን አርሰናል እዚህ ኳሊቲው ላይ ያኛውን ቢጨምረው ከፍ ቢያረገው ገባሽ? አሁን አንደኛ ሆነው ቅድም የተባለችው ነገር እኮ ቀላል አላለች። አንደኛ ሆኖ በአራት ነጥብ ልዩነት መርቶ ከክፍት የጨዋታ እንቅስቃሴ ግን ያገባው አምስት ብቻ ነው ምናምን ስትባይ፣ ዲፍራንት ሉክ ነው። ቅድም ያነሳ ነው ወደ አነሳ ነው ነገር ነው የሚወስደን ግን የሁለቱን ያጣመረ ቢሆን ደስ ይለኛል በጣም ለዛ ነው የ2004 2005ቱን ሞሪኒዮንና ቼልሲን መወደዱ። እሺ አሪፍ ነጥቦች ነው ያነሳ ነው። አድማጮቻችንም ደግሞ አስተያየት እንዲሰጡበት እንጋብዛለን። የትኛው ይሰባችኋል እናንተ፣ ከክፍት የጨዋታ እንቅስቃሴ የሚገኙ ጎሎች ወይንስ ደግሞ ከቆሙ ኳሶች ገኙ ጎሎች የበለጠ ይስባቸዋል የሚለው ላይ አስተያየት ስጡበት። በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን ስለተከታተላችሁ እናመሰግናለን። መልካም ቀን የሆነላችሁ። ኢትዮጵያ ለዘላለም ትኑር።